ሰላም ጤና ይስጥልኝ። የሰዓቱን መረጃዎች ወደ እናንተ እናደርሳለን። በቅድሚያም ዋና ዋናዎቹ እናስቀድም። የተሻሻለው አዲሱ ደሞዝ አከፋፈል ለሁለት ሳምንት እንደሚራዘም ተገለጸ። በአንዳንድ ክልሎች አዲሱ የደሞዝ ጭማሪ ለሁለት ሳምንት እንደሚራዘም የተገለጸ ሲሆን አዲስ አበባን ጨምሮ በአንዳንድ ክልሎች አዲሱ የደሞዝ ጭማሪ ክፍያ መንግስት በአስቀመጠው አቅጣጫ መሰረት ተግባራዊ እንደሚደረግ ተገልጿል። በዝርዝር እንመለከተዋለን። መንግስት የዜጎችን የመኖሪያ ቤት ጥያቄዎችን ለመመለስ በዘጠኝ ወር ውስጥ 1287 ቤቶች መገንባቱን ገለጸ። የዜጎችን የመግዛት አቅምን ያገናዘቡ በቴክኖሎጂ የታገዙ ወጪ ቆጣቢ ቤቶችን በብዛት ለመገንባት የሚያስችል ስምምነትም ተደርጓል። አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር ትሰማላችሁ። አብራችሁን ቆዩም። መንግስት የዜጎችን የመኖሪያ ቤት ጥያቄዎችን ለመመለስ በዘጠኝ ወር ውስጥ አንድ ሺ ሁለት መቶ ሰማኒያ ሰባት ቤቶች መገንባቱን ገለጸም። በንፋስ ስልክ ላፍቶ ክፍለ ከተማ የሚገኘው የጀርመን ሳይት የቤት ልማት ከሚከናወንባቸው ሳይቶች ውስጥ አንዱ ነው። ከፍተኛ አመራሮች በመዲናዋ እየተከናወኑ የሚገኙ የልማት ስራዎችን በጎበኙበት ወቅት የጀርመን ሳይት የቤት ልማት ፕሮጀክትን ተመልክተዋል። የጀርመን ሳይት ሕንፃዎች ባለ 15 ወለል ሲሆኑም እያንዳንዱ ሕንፃ 52 መኪና ማቆም የሚችል ፓርኪንግ እንዳለውም ተመላክቷል። ሕንፃዎቹ የስፖርት ማዘውተሪያዎች እና የደረቅ ቆሻሻ ማስወገጃ ያሏቸው በመሆኑ ዘመናዊ አኗኗርን ለዜጎች የሚያላብሱ መሆናቸውንም ተገልጿል። ይህ በእንዲህ እያለ የዜጎችን የመግዛት አቅምን ያገናዘቡ በቴክኖሎጂ የታገዙ ወጪ ቆጣቢ ቤቶችን በብዛት ለመገንባት የሚያስችል የአዋጭነት ጥናት ተፈረመ። የዜጎችን የመግዛት አቅምን ያገናዘቡ በቴክኖሎጂ የታገዙ ወጪ ቆጣቢ ቤቶችን በብዛት ለመገንባት የሚያስችል የአዋጭነት ጥናት ለመስራት ስምምነት መፈረሙን የኢትዮጵያ የኢኮኖሚክስ አሶሴሽን ገለጸ። የአዋጭነት ጥናቱ የተፈረመው ከኮንስትራክሽን ማኔጅመንት ኢንስቲትዩት ጋር ሲሆን በሀገሪቱ ከጊዜ ወደ ጊዜ እያደገ የመጣውን በተመጣጣይ ዋጋ የመኖሪያ ቤት የማግኘት ችግር ለመፍታት ወሳኝ እርምጃ መሆኑም ተገልጿል። ስምምነቱን በኮንስትራክሽን ማኔጅመንት ኢንስቲትዩት በኩል ምክትል ፕሬዚዳንት ኢንጂነር ቅድስ ማሙም፣ በኢትዮጵያ የኢኮኖሚክስ አሶሴሽን በኩል ደግሞ ዋና ስራ አስፈጻሚው ፕሮፌሰር መንግስቱ ከተማ ፈርመዋል። የአዋጭነት ጥናቱ ግዙፍ ሀገራዊ ፋይዳ ያለው መሆኑን የኮንስትራክሽን ማኔጅመንት ኢንስቲትዩት ምክትል ፕሬዚዳንት ኢንጂነር ቅድስት ማሙም ገልጸዋል። ጥናቱ ሀገሪቱ የቤቶች ግንባታን በሚመለከት በምታከናውናቸው የፖሊሲና ኢንቨስትመንት ውሳኔዎች ዋነኛ ግባት ሆኖ የሚያገለግል መሆኑንም ምክትል ፕሬዚዳንቱ ተናግረዋል። በኢትዮጵያ የኢኮኖሚ አሶሴሽን የሚሰራው የአዋጭነት ጥናት በተያዘለት የጊዜ ሰሌዳ በተሳካ መንገድ እንደሚጠናቀቅ ያላቸውን እምነትም ኢንጂነር ቅድስት ገልጸዋል። አዋጭነት ጥናቱን ለማከናወን ውሉን የፈረመው የኢትዮጵያ ኢኮኖሚክስ አሶሲሽን ዋና ስራ አስፈጻሚ ፕሮፌሰር መንግስቱ ከተማ በበኩላቸውም የኢትዮጵያን የኢኮኖሚክስ አሶሲሽን ጥናቱን ከፍ ባለም የስራ ዲሲፕሊንና በቴክኒካዊ ልህቀት ለማከናወን ያለውን ቁርጠኝነት አረጋግጠዋል። ዋና ስራ አስፈጻሚው የኢትዮጵያ ኢኮኖሚክስ አሶሲሽን በዚህ ወሳኝ ሀገራዊ ፕሮጀክት ላይ የበኩሉን ለማበርከት ተሳታፊ በመሆኑም ኩራት ይሰማዋል። ጽናቱን በተቀመጠው የጊዜ ሰሌዳ መሰረት በጥራት አጠናቆ ለማቅረብም ቁርጠኛ ነው ብለዋል። ስምምነቱ የኢትዮጵያ ኢኮኖሚክስ አሶሴሽን በቴክኖሎጂ የታገዙ ወጪ ቆጣቢ ቤቶችን በብዛት ለመገንባትና በሀገር አቀፍ ደረጃ ለመተግበር የሚያስችል ሰፊ የአዋጭነት ጥናት እንደሚያደርግ ውል ይሰጣል። የአዋጭነት ጥናቱ የከተማ ልማትና መሰረተ ልማት ሚኒስቴርና ሌሎች በዘርፉ የተሰማሩ አካላት ዋጋቸው ተመጣጣኝ የሆኑም በቴክኖሎጂ የታገዙ ወጪ ቆጣቢ ቤቶችን በብዛት ለመገንባትና በዘርፉ ያለውን ሰፊ የመኖሪያ ቤት ፍላጎት ችግር በዘላቂነት ለማፍታት የሚያደርጉትን ጥረት ለማገዝ እንደ ዋነኛ መመሪያ ሆኖ የሚያገለግል መሆኑንም አዲስ ማለዳ ከኢትዮጵያ ኢኮኖሚክስ አሶሴሽን ያገኘችው መረጃም ያመለክታል። የተሻሻለው አዲሱ ደሞዝ አከፋፈል ለሁለት ሳምንት እንደሚራዘም ተገለጸ። የተሻሻለው አዲሱ ደሞዝ አከፋፈል ለሁለት ሳምንት እንደሚራዘም የሲዳማ ክልል ገንዘብ ቢሮ አስታውቋል። ቢሮ በማህበራዊ ትስስር ገጹ በወጣው መግለጫም ፌዴራል መንግስት የክልሉን ሰራተኛና የመደብ ደረጃ ግንዛቤ ውስጥ ባለማስገባት በመካከለኛ ብቻ በመያዝ የበጀት ድልድል በመደረጉ የበጀት ልዩነት መፈጠሩን ገልጿል። በዚህም ምክንያት በክልል ደረጃ ይህንን ጉዳይ የሚከታተል ቡድን ተቋቁሞ ከፌዴራል ሲቪል ሰርቪስ ኮሚሽን እና ከገንዘብ ሚኒስትር ጋር በመሆን ችግሮቹን ለመፍታት እየተሰራ መሆኑን ቢሮው ገልጿል። በዚህም ምክንያት አዲሱን የደሞዝ ልዩነት ለመክፈል መቸገሩን ቢሮው ገልጾም የተፈጠረው ክፍተት ፈቶ በሁለት ሳምንት ውስጥ የሁለቱን ወር ልዩነት እንደሚከፍልና እስከዛው ሰራተኞቹ በትዕግስት እንዲጠብቁ ጠይቋል። በዚህም ምክንያት የመንግስት ሰራተኞች ከህዳር አንድ ጀምሮ የሥራ ማቆም አድማ ለማድረግ በማህበራዊ ሚዲያ ጥሪ እያቀረቡ ይገኛሉ። ይህንን ተከትሎ የመንግስት ሰራተኞች ደሞዝን በማስመልከት በሚዲያ ላይ መጻፍም ሆነ መታገል የተከለከለ መሆኑን በሲዳማ ክልል ፖሊስ ኮሚሽን አስታውቋል። ሲዳማ ብሔራዊ ክልላዊ መንግሥት የመንግሥት ሠራተኞች ደሞዝን በማመልከት ወጣቶች ማህበራዊ ሚዲያ ላይ ተጽዕኖ በሚደረገው መልኩ መጻፍም ሆነ መታገል የተከለከለ መሆኑን በሲዳማ ክልል ፖሊስ ኮሚሽን አስታውቋል። በክልሉ መረጃ መጻፍ የተከለከለ እንደሆነ መረጃን በማሰራጨት በክልሉ ስጋት ሁከት በሚፈጥሩ አካላት ወይም ግለሰቦች ቡድኖች ላይ ከድርጊታቸው ማይቆጠቡ ከሆነ የክልሉ ፖሊስ ጠቅላይ መምሪያ እርምጃ ለመውሰድ እንደሚገደድ አስታውቋል። ሰላም ወዳዱ ሕዝብ ይህንን ተግባር በመደገፍ የህብረተሰቡን ሰላም የሚያውኩ ተግባር የሚፈጽሙ አካላትን ሲያገኝ ወይንም ጥርጣሬ ከተሰማው ለሚመለከተው አካል አሳልፎ በመስጠት መተባበር ይኖርበታል ብሏል። በሌላ በኩል አዲሱ የደሞዝ ጭማሪ ክፍያ መንግስት ባስቀመጠው አቅጣጫ መሰረት ተግባራዊ እንደሚደረግ የደቡብ ኢትዮጵያ ክልል ፋይናንስ ቢሮ ገልጿል። በክልሉ አዲሱ የኑሮ ማሻሻያ የደሞዝ ጭማሪ ክፍያ በተያዘው ጊዜ ለመፈጸም ከወረዳ እስከ ክልል ካለው መዋቅር ጋር በቅንጅት እየተሰራ መሆኑ ተጠቁሟል። በምክትል ርዕሰ መስተዳደር ማድረግ የክልሉ ፋይናንስ ቢሮ ኃላፊ አማካሪና የውላይታ ሶዶ ክላስተር ማዕከል ጽህፈት ቤት ኃላፊ አቶ ተስፋዬ ደፍሩም መንግስት የኑሮ ሁኔታን ታሳቢ አድርጎ ለመንግስት ሰራተኞች የኑሮ ማሻሻያ የደሞዝ ጭማሪ ባደረገው መሰረት በክልሉ ይህንኑ ተግባራዊ ለማድረግ ትኩረት ተሰጥቶት ክፍያውን ለመፈጸም የሚያግዙ መረጃዎች በክልሉ ፋይናንስ ቢሮ በመግባት ላይ እንደሚገኙ ገልጸዋል። የኑሮ ማሻሻያ ቋሚ በመደበኛና ጊዜያዊ የመንግስት ሰራተኞችን እንደሚያካትት ገልጸው ክፍያው በተያዘው ጊዜ ለመፈጸም ከወረዳ እስከ ክልል ካለው መዋቅር ጋር በቅንጅት እየተሰራ መሆኑን ተናግረዋል። በአሁኑ ወቅት በታችኛው መዋቅር አልፎ አልፎ የወረዳዎች ክፍተቶች ስለመኖራቸው የገለጹት ኃላፊው ይህም በአጭር ጊዜ ተሟልቶ ለክልሉ ፋይናንስ ገቢ ሆኖም ክፍያ ይፈጽማል ብለዋል። በተወሰኑ የታችኛው መዋቅሮች ደሞዝንና ደረጃን በትክክል የሚገልጹ የመረጃ ክፍተቶች በመታየታቸው ይህንኑ የማጥራት ስራ እየተፋጠነ ስለመሆኑ አስረድተዋል። የክልሉ ፋይናንስ ቢሮ አዲሱን የኑሮ ማሻሻያ የደሞዝ ጭማሪ ክፍያን በተያዘው ጊዜ ለመፈጸም በቅንጅት እየተሰራ መሆኑን የገለጹት አቶ ተስፋይ ማህበረሰቡ በሐሰተኛ ማህበራዊ ሚዲያ በሚሰራጩ መረጃዎች ዙሪያ ጥንቃቄ ሊያደርግ ይገባል መባሉን ብስራት ሬዲዮ ከክልሉ የፋይናንስ ቢሮ ያገኙ መረጃም ያመላክታል።